ያለበት ጫና የበዛ እንደሆነ ምእመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብያምናለሁ። የት እንግባ አሉ ኮ አንዱ መኖክሴ። የት የት እንሄዳሉ ኮ ገዳማውያን አባቶች፣ መኖርና መሞት ብርቅ ሳይሆንባቸው ስለዚህ ምድር ሰላም አብዝተው የሚጸልዩ ስለ ጸሎታቸው፣ የት ሄደን እንኖራ አንዱና ስለ አባቶቻችን ብዬ በሰራሁት ቪዲዮ ላይ ኦርቶዶክስ የባል ሃይማኖት ድራሹን እናጠፋለን፣ ጉዞ ደግሞ ወደ አንተ ነው። ከዚህ በኋላ አንተን እናጠፋለን በዚህ ሳምንት ውስጥ ጠብቅ ተብያለሁ። የኮምንቱን የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድን ነው የከበዳችሁ? ብፁዓን አባቶቻችን፣ ወንድሞቻችሁ፣ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በትህርምት በእድሜያቸው በቅድስናቸው በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻቸው ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻቸው ሲገደሉ ለምንድን ነው ዝም የምትሉት? ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላማዊ ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ በአዳዲስ መረጃዎች ተመልሼ መጥቻለሁኝ። የህግ ባለሙያው ኦርቶዶክስ እራሷን ለመጠበቅ የምትደራጅበት መንገድ ይፈቀድልን ሲሉ ያስተላለፉበት መልእክት አለ። ምንን አስመልክቶ ሆኖ ይህን ሊሉ የቻሉበት ምክንያት የሚለውን እናያለን በተጨማሪ በግሪክ ኦርቶዶክስ ላይ የተፈጠረውን የአጥፍቶ ማጥፋት ዜና ሰምታችኋል ብዬ አስባለሁ በትናንትና ሁለት የ22 ኦርቶዶክሳውያን ስርዓተ ቀብር ተፈጽሟል የማስደምጣቸው ይሆናል ይህ እንግዲያ ማን እንደፈጸመው ወንድማችን አክሊል ሙሉ መረጃውን አስተላልፏል የማስደምጣቸው ይሆናል እንዲሁም ለዝቋላ አባቶቻችን በግፍ ለተሰዉት አባቶቻችን ድምፅ ለምን ሆናችሁ በማለት ምእመናን ማስፈራሪያ እየደረሰባቸው እንደሆነ እየተናገሩ ነው ያሉት። ታዲያ ኦርቶዶክሳን አሁንም እኛ ይህን እያየን ዝም እንድል አይገባም። ድምፃችንን ማሰማት አለብን። የታፈኑ የገደማ የሆኑ አባቶች ስላሉ አሁንም ድምፃችን እናሰማለን። ሁላችሁም ይህን ቪዲዮ ከምንጊዜም በላይ ጉልበት ስጡት፣ ሼር ማድረግ የሚችሉ ሼር አድርጉት። ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ያደረጋችሁ የደውል ምልክቷን እየተቀናችሁ ቤተሰብ እንድትሆን ጋብዛችኋለኝ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። የት እንግባ አሉ እኮ አንዱ መኖክሴ የት እንሂድ አሉ እኮ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 የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን መውጣት ለምንድን ነው የከበዳችሁ? ብፁዓን አባቶቻችን ወንድሞቻችሁ፣ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በትህርምት በእድሜያቸው፣ በቅድስናቸው፣ በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚበልጡ አባቶቻችሁ፣ ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድን ነው ዝም የምትሉት? የሃይማኖት አባቶቻችን በየጊዜው እንዲህ እየተገደሉ እኛም እያለቀስን እናንተም በዝምታ እንዲህ ነው ወይ ቤተክርስቲያናችንን ቀጣይ የምናስቀጥላት? ዛሬም የቤተክርስቲያን አባቶች እንደ በግ እየታረዱ ናቸው ያሉት፣ ግን ሁሉም ዝም ብሏል። ጸጥ ተላመድ ነው። አባቶች ታግተው ሄደዋል። ለምን ገንዘብ ተፈልጎ ነው? አይደለም። ከአባቶች ምን ሊገኝ? አባቶች ለሀገርና ለህዝብ እየጸለዩ በባዕታቸው ቁጭ ብለው ያሉ አባቶች ናቸው። ሀብት ንብረት የላቸውም። ዓለም በቃኝ ብለው የሄዱ አባቶች ናቸው። እነሱን አግቶ መውሰድ ለምን ብለህ ስትጠይቅ ለዚች ሃይማኖት ለዚች ጠቋም ያላቸውን ጥላቻ ብቻ ነው የሚያሳየው። ከአባቶች ቀጥሎ ደግሞ ማን ነው ስትል ራስህ ነህ። ዛሬ በብሔር ተከፋፍለህ ወንድም ወንድሙን እየገደለ ያለ ባለማተብ ማተብ አስረህ ማተቡን ከነ ማህተቡ የምታርደው አንተ፣ ግን ዛሬ ልትነቃ ይገባሃል። ደመቁ ቀብድ አማራይ

ከዚህ በኋላ እርስ በእርሳችን መባላቱን እስኪ እናቁ። ምንድን ነው? ከዚህ በላ ምን ሊመጣብን ነው? አባቶች ገዳም ድረስ ተገብተው ከተገደሉ፣ እናቶች እመምኔቶች ገዳም ድረስ ከተደፈሩ፣ ሞተሃል ሞተናል። እግዚአብሔርን ነው ምላችሁ። እኔ በጣም ነው ተስፋ የቆረጥኩት። የአቤል ደም ዛሬም ይጠራል በዝቋላ እነዚህ አባቶቻችን ደማቸው ሸደርቅ። ዛሬም ደሞ በሸገር ሲቲ የምንሰማው መረጃ ያሳዝናል። እንግዲህ ካህን አባታችን ጠዋት ለቅዳሴ በሚሄዱበት ሰዓት በር ላይ እንግዲህ ባልታወቁ ግለሰቦች በጩቤ ተወግተው እንደተገደሉ ያለው መረጃ ያመለክታል። አባቶቻችን በግፍ ሲገደሉ ዝም፣ ካህናት አባቶቻችን መነኮሳቱ በግፍ ሲታረዱ ዝም፣ ቅድስት ቤተክርስቲያናችን በሰሜን በደቡብ በምስራቅ በምዕራብ ላይ እንደ ችቦ ሲነድ ዝም፣ የቅድስት ቤተክርስቲያን አጥሯ ክብሯ ሲነካ ዝም፣ ኦርቶዶክሳን ገዳም ወጥተው በሰላም ወጥተው በሰላም ሳይመለሱ ሲቀሩ ዝም እባካችን ኦርቶዶክሲያን ዝምታው እስከ መቼ ድረስ ነው ቢመስለንም ሌቱ ፍጹም የማይነጋ ተቆልፎም ይቀር በሩ እንደ ተዘጋ እሱን ተስፋ አድርገህ ባመንክበት ጽና ቀናለው እግዚአብሔር ያደርጋል ቀና ለዚህ ቅዱስ ቤተክርስቲያን የትኛው መስዋዕትነት ቢከፈል ትንሽ ነው ኦርቶዶክሲያኖች ቅዱስ ቤተክርስቲያናችን ሁሌም እንደምንናገረው ዛሬም ዓርብ ላይ ነገር ግን እሑድ መምጣቱ ትንሳኤው መምጣቱ አይቀርም ጨለማውም ይነጋል ብዬ አስባለሁ ሁላችሁም ኦርቶዶክሲያኖች ኮፒ ሊንክ አካል እንደታደርሱ ሲል በሉል እግዚአብሔር ስም ጠይቃለሁ። ሁላችንም ኦርቶዶክሳን ራሳችንን ጠብቅ እወዳቸዋል። በእጆቻቸው የእግዚአብሔር ቃል የጸሎት መጻሐፍትና መስቀልን እንጂ እኮ የጦር መሳሪያ የሚይዙ አይደሉም። አለምን፣ አእምሮቷን፣ ብልጭልጩን፣ ምቀኝነቱን፣ ተንኮሉን፣ ክፋትን ሁሉ ንቀውት ጥለውት ገዳሙን ዋሻውን ዱሩን በረሃውን መረጡ እንጂ እኮ እንደኛ የሚሞቃ አልጋ፣ የሚጣፍጥ ምግብ እያሉ እያማረጡ እኮ የሚኖሩት እኮ ህይወት የላቸውም። እኮ ክርስቶስን ብለው ሁሉ ነገር ንቀው አለምንም ትተውልን እኮ ሄዱ። ምን ባጠፉ እነዚህ አባቶች ይገደላሉ? አንፈልግም ከዓለም መለየት እንፈልጋለን ብለው ጥለው መርጠው ሄዱ። ምንድን አርጉ እንላቸው? ለምንድን ነው አባቶች በተከታታይ ተደጋጋሚ እየተገደሉ ያሉት አላማው ምንድን ነው? ሴጣን እንኳን በቅዱስ መስቀል ምልክት ስናማትም ካለበት ቦታ ሸሽቶ ጥሎ በኖ ይጠፋል። እነዚህ ከሴጣን የከፉ የአእምሮ እድገት ውስንነት ያለባቸው የላሸቁ የከሸፈ ትውልድ ያፈራ ነው። እንዴት ነው በጌታ አባት ምንም ማያውቁ ተንኮል የሌለባቸው የጸሎት የሚቆሙ ስለኛ የሚያለቅሱ የሚያለክሱ ሀገር፣ ሰላም፣ ፍቅር፣ አንድነት የሚጮ የሚጠይቁ የሚያለክሱ አባቶችን መግደል ትርፉ ነው። እንዴት መውረድ ነው። የነዚህ እንደጋጋ አባቶቻችን ነፍሳቸውን በሰላም ያሳርፍልን። በረከታቸው በውላችንም ላይ እጅግ በጣም የሚያስፈራ ጊዜና ዘመን ለነዚህ ጸሎተኛ አባቶች ለእነዚህ ስለ ሀገር ሰላምና ፍቅር የሚያለቅሱ እነዚህ ዓለምና ምሮቷን ጥለው ንቀው ለገቡ ለገደሙ አባቶች ያልተመለሱ ለእኛ ይመለሳሉ ማ የሚል አሳሰብ አይኖረንም። ስለ ሁላችንም፣ ስለ ሀገራችን፣ ስለ ህዝባችን፣ ስለ ሁሉ ነገር ልንጸል የሚገባበት ሰዓትና ጊዜ ሌለን። እግዚአብሔር አምላክ ይድረስልን። ይሄን ኮሜንት አንብቡልኝማ። ምላስን እንቆርጣለን፣ ሪፖርት አድርጉ ይላል። አንተ ተሳክቶል የኔን ምላስ ብትቆርጥ ከጀርባ ብዙ የሚተኩ አንድ ሺህ ምላሶች አሉ። አንተ ተሳክቶል አንድ ሺህ ሰው ሰብስበ ሪፖርት ብታደርግ የኔን ኮፒ ሊንክ የሚያደርጉ በመቶ ሺዎች የሚቆጠሩ ክርስቲያኖች አሉ። ይህንን የምታዩ ክርስቲያኖች፣ ሰው በዝቋል አባቶች ሞት ተደስቶ እንዲህ ብሎ ሲጽፍ እጅጉኑ የሚያሳዝን ነው። አካውንት ማዘጋቱን ከቻለ ያዘጋው ጉዳይ አይደለም፣ ግን እናንተ ከቻላችሁ የቻላችሁትን ያክል ያለ ገደብ ኮፒ ሊንክና ሪፖስት አድርጎ ቢያንስ ቢያንስ የዝቋላ አባቶች ሞት ባያሳዝነን ቢያንስ ቢያንስ ሀዘናቸው ሀዘናችን ሆኖ ነፍስ ይማር በረከታቸው ይደርብን ማለት ባንችል ዝምታ ማንን ገደለ? አሁንም ግን እንናገራለን። በዚህ የሚቆም ነገር አይኖርም። የዝቋላ አባቶቻችን የተሰዉት አባቶቻችን በረከት ይደርብን። ተይዘው የተወሰዱት አባቶቻችንም እንዲለቀቁ አስፈላጊው ርብርብ እንዲደረግ እንጠይቃለን። ቅዱስ ሲኖዶስ አባቶቻችን፣ ዝምታችሁ አሳዝኖናል። ዝም አትበሉ። የዛሬ ዓመት በግፍ ተገደሉ፣ ዘንድሮም ተደገሙ። የአባቶቻችን በረከት ይደርብን። ሁላችሁም ግን ድምፁ ናቸው አንድና፣ ስለ አባቶቻችን ብዬ በሰራሁት ቪዲዮ ላይ ኦርቶዶክስ የሚባል ሃይማኖት ድራሹን እናጠፋለን፣ ጉዞ ደግሞ ወደ አንተ ነው፣ ከዚህ በኋላ አንተን እናጠፋለን በዚህ ሳምንት ውስጥ ጠብቅ ተብያለሁ። የኮምንቱን አንበ ስለ ፈሰሰ ደም ነው የምጠይቃቸው። ስለ ቅዱሳን አባቶቻችን ስለ ፈሰሰ ደም ነው የምጠይቃቸው። ይህንንም ቪዲዮ ለብዙ ሰው ሼር፣ ኮፒ ሊንክ አደርጉና አደርሱ። ኦርቶዶክሳዊ ስጋ ማረፍ እንደነሱ መሞት እንዴት መታደሉ እንዴት መመረጥ ኦርቶዶክስን ታጠፋላችሁ እናንተ ትኖራላችሁ፣ ክርስቲያን ድራሹን ታጠፋላችሁ፣ እናንተ ትኖራላችሁ። ይህንን የሚያደርግ ማን ይመስላችኋል? እስኪ እግዚአብሔርን ኮመንት ላይ ገብታችሁ እነዚህ አይነት ስራ የሚሰራ ማን እንደሆነ እስ ኮመንት ላይ አስገቡ። ኦኬ እንደሰማችሁት ወንድማችን እያለን ያለው ትናንት በዝቋላ አቡነ ገብረመንፈስ ቅዱስ ገዳም አባቶቻችን ላይ በግፍ በተሰዉት አባቶቻችን ላይ ድምፅ በሆንኩበት ቪዲዮ ላይ ማስፈራሪያና ዛቻ እየደረሰብኝ ነው እያለን ያለው እውነት እላችኋለሁኝ፣ እኛን ኦርቶዶክሳውያንን በማስፈራሪያና በዛቻ አታስቆሙንም። እየሞትንን ቢሆን ሃይማኖታችንን እናስጠብቃለን። ለአባቶቻችን ድምጽ እንሆናለን። እውነት እላችኋለኝ፣ እዚህ በፊት አባቶች ዝቋላ ላይ ሲገደሉ የጮህ ነው የተናገር ነው። የመናገርና የመጮህ ሱስ ንሮብን አደለም፣ የዛሬው ቀን እንዳይደገም ስንል እንጂ። የምንናገራቸው ነገሮች በሙሉ የሚዲያ ማድመቂያ መስሎ የሚታያችሁ ግን ለምንድን ነው? የተክህነቱ ምንም አይነት መፍትሄ የማያመጣልን ከሆነ አትንገሩን። አሁንም በየገዳማቱ ለሞቱት አባቶች ፍትህ እንፈልጋለን። እናንተ ቤተ ክህነቱን ውሰዱት፣ ብፁዕ አባታችንንና ቤተክርስቲያናችን ደግሞ ለክርስቲያኖች ስጡን። ሁላችሁም ኦርቶዶክሳውያን ኮመንት ላይ የገባችሁ ፍትህ ለአባቶቻችን እያላችሁ ጻፉ። በዝቋላ አቦ ቤተ ክርስቲያን በገዳማውያን አባቶቻችን የደረሰው የሞት አደጋ ወይም እንግዲህ እያወንጀል እጅግ የሚያሳስብ ነው። ጠበቃና የህግ አማካሪ እያለሁኝ ታዲያ ያው ዛሬ በእንደዚህ አይነት ኮንተንት ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ባመጣ ደስ ባለኝ ነበር። ነገር ግን እንደ አንድ የኦርቶዶክሳዊ ልጅነት እንዲሁም ደግሞ እንደ አንድ የህግ ባለሙያ ዜጎች በሰላም ወጥተው መግባት እንዲሁም ደግሞ ያሰቡትን ዓላማ አሳክተው መንፈሳዊም ይሁን ዓለማዊ ተግባራቸውን መፈጸም በህግም፣ በሞራልም፣ በሰውነትም የተሰጣቸው መብቶች ናቸው። ሆኖም ግን አሁን አሁን ላይ እያየን ያለነው መንግስት ሀገር ውስጥም ሆነ ከውጪ ካሉ አካላት በሚኖርበት ጫና ምክንያት የዜጎችን በህይወት የመኖር መብት ከማስከበር አንጻር ይሄ በስፋት ስራዎች መሰራት እንዳለባቸው የሚያሳዩ እና የሚያመላክቱ ጉዳዮች ውስጥ አንዱ በዝቋላ አቦ ቤተክርስቲያን ላይ እየደረሱ ያሉት የሞትና የመፈናቀል አደጋዎች ትኩረት ሊሰጥባቸው ይገባል። አሁን መንግስት አሁን ላይ ሰፊ የሆነ ኃላፊነትና ጫና እንዳለበት እናምናለን። ነገር ግን ቤተክርስቲያንና ምዕመናን ካህናትና አባቶቿ ሊቃውንተ ቤተክርስቲያን በተለያዩ ቦታ ላይ የሚደርስባቸው ሞትና መታረስ ሊበቃም ይገባል። ከዚህ ጋር በተያያዘ ደግሞ በዋነኛነት መንግስት ያለበት ጫና የበዛ እንደሆነ ምዕመናን ወይም ደግሞ ቤተክርስቲያን ራሷን ልጠብቅ የሚገባበት ስርዓትና አሰራር ወይም ደግሞ አደረጃጀትን ሊፈቅድ ይገባል ብያምናለሁ። ወይ ስለሆነም ኦሮሚያም የኦሮሚያም ክልል ይሆን እንዲሁም ደግሞ የፌዴራል መንግስታት እንደዚህ አይነት ጉዳዮች በተለይ ቤተክርስቲያን እና ገዳማውያን ፍጹም ዓለማዊ ያልሆነ ፍጹም መንፈሳዊ የሆነ ማንነት ያላቸውን ተቋማት መጠበቅ ላይ ከአቅም በላይ በሆነ ሁኔታ ነገሮች መደረግ ባይቻሉ እንኳን ዜጎች ወይም ደግሞ ምእመናን እንዲሁም ደግሞ ቤተክርስቲያን ራሷን መጠበቅ የምትችልበትን ፈቃድ ሊሰጥ ይገባል ብላለሁ። ስለሆነም ጠቅላይ ቤተክህነቱም ሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዚህ ጉዳይ ጋር ተያዘ ከመንግስት ጋር ጥብቅ የሆነ ግልጽ ውይይት በማድረግ ለአንዴና ለመጨረሻ ጊዜ እንደዚህ አይነት ሞትና መታረዞች እንዲሁም ደግሞ ስደትን ለመከላከል የሚያስችሉ አቋም ላይ ይደርሳሉ ብዬ ተስፋ አድርጋለሁ። እንደ አንድ የህግ ባለሙያ እና እንዲሁም እንደ ምእመን ይህንን በጋራ እንድንወጣ መልእክቴና አሳ አስተላልፋለሁ። ለሞቱት ነፍሳቸውን በአብርሃም አጠገብ በደጋጎች አጠገብ ያኖርልላለሁ። አመሰግናለሁ። ኦኬ እንደሰማችሁት የህግ አማካሪና ጠበቃ እያሌው የተናገረው ነገር ያነሳው ኢሹ በጣም ትልቅ ኢሹ ነው። ከዚህ በኋላ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ራሷን ለማስጠበቅ ከፈለገች ይህን አደረጃጀት መመስረት አለባት ብዬ አስባለሁ። እውነት እላችኋለሁ፣ ይህ ከሆነ ኦርቶዶክስ ቤተክርስቲያን ላይ ፍትህ ይሰፍናል ብዬ አስባለሁኝ። ስለዚህ ወንድማችን ያነሳው ሀሳብ ትልቅ ይሹ ነው። ይህን የምሰሙ ደግሞ ተፈጻሚነት እንዲ እንዲኖረው ማድረግ የእናንተ ኃላፊነት ነው። ለሚመለከተው አካል ይህን ቪዲዮ እንድታደርሱልኝ እጋብዛችኋለሁ። ኦርቶዶክሳውያን አደራችሁን፣ ትልቅ ይሹ ስለሆነ ማለት ነው። ይህ ነው ለእኛ ኦርቶዶክሳውያን ያዋጣናል ብዬ የማስበው ማለት ነው። ኦኬኛው ቪዲዮ ደግሞ ቢቢሲ ኢናማሪክ እንደዘገበው ሁላችሁም ታስታውሳላችሁ አይታችኋል ብዬ አስባለሁ የግሪክ ኦርቶዶክሳውያን በአንድ ጽንፈኛ አጥፍቶ ጠፊ በሆነ ሃያ ሁለት ኦርቶዶክሳውያን መገደላቸውን የሚያሳይ ቪዲዮ ነው። የእነሱ ስርዓተ ቀብር መፈጸሙንም የሚያሳይ ቪዲዮ ነው ማለት ነው። በጣም የሚያሳይ ነገር ነው። የወንድሞቻችንን ነፍስ በአጸደ ገነት ያኑርልን እኚህም እየሞቱ መስዋዕትነት ነው የተቀበሉ ያሉት ኦርቶዶክሳውያን ስለሆኑ ድምፃችንን ልናሰማ ይገባል። ልናየውም ይገባ ብዬ አስባለሁ። ማን እንዳደረገ ይህን ድርጊት ደግሞ ወንድማችን አክሊል በዚህ ቪዲዮ ላይ ሰፋ ያለ ቪዲዮ ሰርቶበታል ወደ ስ ወስዳቸዋለሁ። በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ ስዊሳይድ ቦምቢንግ ተፈጽሞ ነበር። ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷል እና ከሀያ የሚበልጡ ሞተዋል ከስልሳ የሚበልጡ ደግሞ እንደ ቆሰሉ እየተናገረ ነው ይህን ደግሞ የፈጸመው እስላም ነው እየተባለ ነው ይህን የፈጸመው እስላም ነው ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አውጥቷል ቢቢሲ በጣም የሚያስገርምኝ አምላክን አገለገልን ብሎ አንዳንድ ሰዎች ሰዎችን እየሄዱ ሲገሉ ምናምን የጌታን ቃል ነው የሚያስታውሰኝ ዮሐንስ ወንጌል ምዕራፍ 16 ላይ ያለውን የሚገርሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ የሚገርሏችሁ ሁሉ አምላክን እግዚአብሔርን እያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይለና ነገር ግን አብንና እኔን ስለማያውቁን አለ። ይሄ አስቀድሞ የተነገረው ለአይሁዳውያን ነው፣ ግን ለእነዚህ ሰዎች ይሆናል። አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ። አንዳንዴና እዚ እዚህ ያሉትን ሁሉንም ይወክላሉ ምናምን እያልኩኝ አይደለም። ስለሱ ያዘን አድርገውና እስልምና ከግድያ አንፃር ምን ያስተምራናን የሚለውን ዛሬ ላይቭ ላይ ገብተን ከዮሃዴ ጋር ስ ዮሃዴ አንዳንድ ነገሮችን ያሳየን ይሆናል። ከዛ ውጭ ግን ይሄ ነገር በጣም አስቸጋሪ ነው። እግዚአብሔር አምላክ ነፍሳቸውን ይማር የሞቱትንም ኤንዌስ ዛሬ ላይ ገብተን ትንሽ ነገር። ነፍሰ ገዳይ ነበርኩ። አንተ ፈዛዛ ቁጭ ብለህ ታየኛለህ አይደለ? ይኸውልህ ምን አለ ይሄ ሰውዬ። ምንድን ነበር ምንድን ነበር? አጨብጫቢዎች እናንተ አሁን እጃችሁን ያጨበጨባችሁ ሰዎች፣ ለምን ነው ያጨበጨባችሁት? ለምን ነው ያጨበጨባችሁበት ምክንያት ታውቃላችሁ? ሰውየው ነፍስ ገሎ ስለመጣ ብራቮ እንኳን ገደልካቸው ብላችሁ ነው እንዲያጨበጭባችሁት? ወይስ ደግሞ የሞቱ ሰዎች በምድር ላይ ለመኖራቸው ደስተኞች አልነበራችሁ፣ እንኳን ሞታችሁ ብላችሁ ነው እንዲያጨበጭባችሁት? እኔ እንደምታጨበጭቡበትን እንኳን ለዩ። ሰውየው ነፍሰ ገዳይ ነው። እኔ ሰው ገድዬ ነው የመጣሁት ሲል፣ ብራቮ ነፍሰ ገዳይ ነኝ አለ አጨብጭብ ውስጥ በላ

ብዙ ሴቶች ደፍር የዛ ቀን ግን ምን ልታደርግ ነበር? አወጣት በቃ የዛን ቀንማ በቃ አንድ አራት ሰዎች በቃ አንገታቸውን እቆርጣለሁ ብዬ፣ የእርሶ ፍቅር የሰበኩት ስብከት የፍቅር ስብከት ውስጥ ይገባ። ከዛ በኋላ ወጥቼ አንገት አንገታቸውን እቆርጣለሁ ብዬ ነበረ። ቁርጥ ጋበዝኳቸው ሞታቸውን የሚጠራበቁ ት ይሄን ክልትም ሲሉ ልጆቻቸው ወላጆቻቸው ሲያለቅሱ አይታያችሁም። ነገር ግን እነዚህ ሰዎች ባላሰቡት መንገድ መጣ። ከዛ በኋላ የእግዚአብሔር ሰው የቆመበትን ቦታ ላይ ቆሜ በአለና ይሄንን ማይክ ይዞ ደረቱ ላይ አሸ ምንገባበት ፍቅር አንገታቸውን ሊቆርጡ ያሰባቸውን ሰዎች ምን አደረገ? ይሁን ቁርጡን እየቆረጡ በዋዜ እየጠቀሱ በጃራ እየጠቀሱ በሉ ነው። ምን ድሮም እኮ ለሆዳም ሰው የሚታየው ቁርጥ ነው፣ ድራፍት ነው፣ ቢራ ነው፣ ስጋ ነው እንጂ ክርስቶስ አይታየውም፣ ለሆዳም ሰው። ለዚያ ነው እኮ ቅዱስ ጳውሎስ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው በማለት በፊልጵስዩስ 3 18 ላይ የተናገረው። አሁን እስኪ ፍቅር ያለው እንደው እባካችሁ እናንተ የምትሰሙ ሰዎች ፍቅር ያለው እዚህ ማይክ ውስጥ ነው ወይስ ፍቅር ያለው እዚህ መጽሐፍ ቅዱስ ውስጥ ነው? ንገሩኝ እስቲ። ፍቅር ያለው እዚህ መጽሐፍ ቅዱስ ውስጥ ነው። እዚህ ቅዱስ እግዚአብሔር ቃል ውስጥ ነው ያለው። እዚህ ታላቁ እግዚአብሔር መጽሐፍ ላይ ነው ያለው ፍቅር። እዚህ ውስጥ የለም። አይ ፍቅር መጽሐፍ ቅዱስ ውስጥ የለም፣ ማይክራፎን ውስጥ ነው ያለው ካልክ ደግሞ እንካው። አንዳንዳቸውን አንገታቸውን ሊቆርጥ መጥቶ ሲያያቸው ከዛ ያንዳንዳቸውን ቁርጥ ጋበዛቸው። አሜን ያላችሁ ሰዎችስ የዛን ቀን ቁርጡን በልታችሁ ነበር እንዴ? ደግሞ ኧረ እባካችሁ አሜን የምትሉበት ለዩ። እባካችሁ ኧረ በፈጠራችሁ